ሰራችሁ እንደምንሰነበታችሁ እንኳን አደረሳችሁ። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚች ሰዓት ጠብቆ ሳይለየን ለየን ላደረሰን ለአባቶቻችን አምላክ ለቅድስት ድንግል ማርያም ልጅ ክብር ምስጋና ለእርሱ ይግባው። እንግዲህ ያው ዛሬ እንደሚታወቀው ቅዳሜ ስዑር ብለን የምናስታውስበት ዕለት ነው። በዚህ ዕለት እንግዲህ ዘመነ ትንሳኤ ያው ነገ ክርስቶስ የሚነሳበት ትንሣኤ ሙታን በሲኦል ያሉት ሁሉ የሚወጡበት የሚደሰቱበት ቀን ነው። ስለዚህ የናመት ባል እንግዲህ እኛ በዚህ ደስታ ቀን ሁሉም የሚያዝን የለም በማለት የፍኖተ ብርሃን ሰንበት ትምህርት ቤት ወጣቶች ይህ እንደምታዩት ለነዳያን ያው ብራብ አላበላችሁኝም ብጠማ አላጠጣችሁኝም ብታረዝ አላለበሳችሁኝም የሚለውን ቃል በመተግበር ቅዱስ መጽሐፍ እንደሚያዘን ያለንን ነገር ማካፈል እንዳለብን፣ ስለዚህ ከአባቶቻችን የወረስነውን ፍኖት አስቀጥለን ለመሄድ ያው በዚህ ያለው እንደምታዩት ወንድሞች እህቶች ለነዳያን የሚሰጥ ነው። እንደምታዩት ዶቄቱ፣ ዘይቱ፣ እንቁላሉ ከምእመናን አሰባስበው ለነዳያን ማስፈሰጊያ ወይንም ለነዳያን የሚሰጥ አቅርበዋንና ና እግዚአብሔር አምላክ እድሜና ጤና ይስጥልን። ሰንበት ትምህርት ቤቱንም ወጣት እግዚአብሔር ይባርክልን ይቀድስልን። ስለዚህ ኢየሱስ ክርስቶስ የሚራ ሆኖ አይደለም፣ የሚጠማ ሆኖ አይደለም፣ የሚታረዝ ሆኖ አይደለም። ነገር ግን የእግዚአብሔርን ቃል ለመፈጸም እንዲሁም አባቶች ሲያደርጉት የነበረውን ትውፊት ለማስቀጠል ነው፣ እና ዝሮ ዝሮ እግዚአብሔር አምላክ ምንድን ነው ትንሹን ብዙ የሚያደርግ አምላክ፣ ብዙውን ደግሞ በመጠኑ የሚያደርግ አምላክ ስለሆነ ለእህቶቻችን እንደው ትንሽ ካለን ነገር እኛ ነገ ስንደሰት፣ እኛ ነገ ስንበላ ስንጠጣ ያው ኢየሱስ ክርስቶስ የተናገረውን ቃል ለመፈጸም ነዳያን ዝም ብለው መዋል እንደሌለባቸው በማሰብ ይህን የተዘጋጀውን ለመስጠት እንግዲህ ያው ከዛሬ ጀምሮ እስከ ነገ ማለት ነው። ነገም ደግሞ ያው በሰንበት ትምህርት ቤቱ የተዘጋጀ ለ አሁን ደግሞ በቤታቸው ወስደው ዘይቱን፣ እንቁላሉን፣ ዶቄቱን እንደምታዩት በዚህ ቀርቧል። ስለዚህ በእውነት ለሰጭ እግዚአብሔር አምላክ ልቦና ማስተዋልን ይስጥልን። እግዚአብሔር አምላክ ዕድሜና ጤና ሰጥቶ ለዚች ዓመት ለዚች ዕለት አድርሶን ይህን ሥራ እንድንሰሩ የእርሱ መልካም ፈቃድ ይሁንልን። እንግዲህ ኢየሱስ ክርስቶስ እኛ ያው ትትናን ወደዚህ ዓለም መጥቶ ሁሉን ነገር ለእኛ ብሎ ተሰቅሎ ተገርፎ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ የተነሳበት እለት ነውና በሲኦል ገብቶ ነፍሳትን ያው ዕዳ ደብዳቤያችን የተቀደደበት የደስታ ቀን ስለሆነ በዚህ ባለ በሰንበት ትምህርት ቤቱ በተዘጋጀ ሁልጊዜም አለ ለወደስተፊትም ይኖራን ብለን እናስባለን። እንደ ቸርነቱ ያው ከብዙ ባጭሩ ብዙም ባይባል እግዚአብሔር አምላክ ያለውን ነገር የሰጠን ፉጋ አይባልም እና በዚህ መልኩ ያው ተዘጋጅቶ እንዲሰጥ ቀርቧን እግዚአብሔር አምላክ እድሜና ጤና፣ ሀብትና እንጀራ ይስጥልን። ጉባኤውን ይባርክ ቀድስ ሰንበት ትምህርት ቤቱን ይሄ ለነዳያን የምታሰባሰቡት የበጎ አድራጎት ጽህፈት ቤት በፍኖተ ብርሃን ሰንበት ትምህርት ቤት የተደረገውን ስጦታ እግዚአብሔር አምላክ ተቀብሎ ለእነሱም ለእድሜ ለጤና፣ ለሰላም፣ ለፍቅር፣ ለአንድነት እንዲያደርግልን እንመኛለን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ አልጠግብም ባመሰግን ለኔ ያረከው ብዙ ነው። አልጠግብም ባመሰግን ለኔ ያረከው ብዙ ነው። ንረትን አይቻለው ማዳንን ቀምሻለው ንረትን አይቻለው ማዳንን ቀምሻለው አልጠግብም ባመሰግን ያረከው ብዙ ነው አልጠግብም ሳመሰግን ለእኔ ያረከው ብዙ ነው ምሕረትህን አይቻለሁ ማዳን ቀምሻለሁ ረትህ ያቸው ነው ምግባቸው ምስጋና እነሱ ላይ አንተ ሰርጥረሃልና፣ አልጠግም ባመሰግን ለኔ ያረከው ብዙ ነው። አልጠግም ባመሰግን ለእኔ ያረከው ብዙ ነው። ምሕረትን አይቻለው ማዳንን ቀምሻለሁ

ብያሪኮ ቅጥል እንድታመንርዳ አልጠግብ ባመሰግን ለኔ ያረከው ብዙ ነው። አልጠግብ ባመሰግን ለኔ ያረከው ብዙ ነው። ምረትን አይቻለው ማዳንን ቀምሻለው ምረትን አይቻለው

ባህሩን ስትከፍለው አይተው ተሸበሩ። አልጠግብም ባመሰግን ለኔ ያረከው ብዙ ነው። አልጠግብም ባመሰግን ለኔ ያረከው ብዙ ነው። ምሕረትህን አይቻለው ማዳንን ቀምሻለሁ። ምሕረትህን አይቻለው

ለፍጥረት ልመስክር በሰጠን ጸጋ አልጠግብም ባመሰግን፣ ለኔ ያረከው ብዙ ነው። አልጠግብም ባመሰግን፣ ለእኔ ያረከው ብዙ ነው። አይረትን አይቻለው፣ ማዳንን ቀምሻለው፣ አይረትን አይቻለው